እኔ በጣም እርግጠኛ ጉዳዩ ልክ ወደ አሰብ ማነጣጠሩን ሳቅ እኔ እርግጠኛ ነበርኩ። እሳቸው የባህር በር አጀንዳን ሲያነሱና ያ አጀንዳ ከአሰብ ጋር የተያያዘ እንደሆነ ሳቅ የዛን ጊዜ እርግጠኛ አንዱ እርግጠኛ ያደረገኝ ነገር ጠቅላይ ሚኒስትር አብይ አህመድ የራሳቸው ጉዳይ አድርገው መያዛቸው ሁሌ ነገሩን ለዛ ፐርፐዝ የሰጠ አጠቃላይ ራሱን ፍላጎቱን፣ ስሜቱን ሁሉ ለዛ ያስገዛ፣ ከነዛ ሁሉ ትተህ ለዚህ ለመረጥከው ነገር በሙሉ ራስን አሳልፈ መስጠት ማለት በቃ እኔ አንድ ሰው ውጤታማ ይሆናል ይሳካለታል ብዬ የማስበው እንደዛ ሲሆን፣ ልክ እንደዚህ ራሱን ለዛ ነገር ማስገዛቱን የሚያሳዩ ነገሮች ካየሁበት ሰው በህይወቱ ይሳካለታል ብዬ አምናለሁ። ጠቅላይ ሚኒስቴሩ እንደዛ ናቸው። የሆነ ፐርፐዝ አላቸው። ፐርፐዛቸውን ብቻ ነው ማወቅ የምጠው ለዛ ደግሞ በጣም ዴዲኬትድ ናቸው። ሁሉን ነገር በዲሲፕሊን ያንን ነገር ለማሳካት ይሄዳል። ጠቅላይ ሚኒስቴሩ ላይፋቸውን የሚመሩበት መንገድ ዲሲፕሊን። ሰው ብዙ እድሎች ሊኖሩት ይችላሉ። ዲሲፕሊንድ ግን ከሌለው በህይወት ውስጥ አሳካለው የሚለውን ፐርፐዝ አያሳካም። ቀድመው ነው ስራ የሚገኙት፣ ወርደው ነው የሚሰሩት። በነገራችን ላይ አሁን እኮ ብቻ አይደለም ጠቅላይ ሚኒስቴር ከመሆናቸው በፊት በቃ ሁሌም አዳዲስ ነገር ይዘው እየመጡ እንድንስራ እንድንስራ እንድንስራ አይነት ነገር እና በዚህ ዲሲፕሊን ጠቅላይ ሚኒስትሩ ጋር ደግሞ ምን አለ? ፓወር አለ፣ የማስፈጸም አቅም አለ። የማስፈጸም አቅም ደግሞ ሲኖረ እሱን አቅም ተጠቅመ ያንን ፐርፐስ ካላሳካው የሚለው ስሜት ኖሮ ያን የማታሳካበት ብዙ ምክንያት አይኖር። ሰበር መረጃ የባህር በሩ ጉዳይ ቁርጥ የሆነ መጥቷል። ኢትዮጵያ በሰሞነኛው የተመድ ጉባኤ ላይ የባህር በር ጥያቄዋን በድጋሚ በፕሬዝዳንት ታዬ አጽቀ ስላሴ በኩል አቅርባለችም። ኢትዮጵያ በየትኛውም ሁኔታ በጂኦግራፊዋ ምክንያትም ከቀይ ባህር ተገላ ልትኖር አይገባም የሚል መልእክታቸውንም ፕሬዝዳንት ታዬ አጽቀ ስላሴ አስተላልፈዋል። ቪዲዮውን ጋብዛችኋለሁ። ፎሎ ያላደረጋችሁ ፎሎ አድርጉ። ኢትዮጵያ ሰንድ ላርጀስት ፖፑሌሽን ን አፍሪካ